አሜሪካ እና እስራኤልን በቁጣ ያነደደው ከቀይ ባህር እስከ ቴላቪቭ የተዘረጋው የውቲ ጥቃት ቀይ ባህርን እየናጠ ቴላቪቭን ያናጋ ማንም ያልገመተው እጅግ አደገኛ ጥቃት ተፈጽሟል። አሜሪካ በቁጣ ነዳለች። እስራኤል እመኑኝ፣ ሁሉም ሂሳቡን ይወራረዳል ብላለች። በዚህ በኩል ደግሞ ፍልስጤማውያን በጋዛ አደገኛ ማበል ያስነሳ ተቃውሞ በሀማስ ላይ አድርገዋል። ለመሆኑ አሜሪካን በቁጣ ያነደደውን እና እስራኤልን ለበቀል ያነሳሳውን እጅግ አስገራሚና ያልተጠበቀ የተባለለትን ጥቃት የፈጸመው ማን ነው? በጥቃቱ ምን ያክል ውድመት ደርሷል? በጋዛ የተነሳው ተቃውሞ ለምንድን ነው? በትንታኔ እንመለከታለን። ውድ ወድ የሁሉ ዴይሊ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በመጋበዝ ቤተሰቡን ይወዳጅ እያለን ወደ መረጃው እናሻግራችሁ። የየመኑ ሁቲ የአሜሪካ መርከብ መምታቱን ተከትሎ ኃላፊነቱን እንደሚወስድን የገለጸው በየመን በስፋት የሚንቀሳቀሰው የሁቲ ጦር የአሜሪካ የጦር መርከብን በቀይ ባህር ውሃ አካል ላይ መምታቱን አስረድቷል። የየመን ሁቲ ቡድን በአሜሪካና በእስራኤል ወታደራዊ ንብረቶች ላይ ያነጣጠረ አዲስ ተከታታይ የሚሳኤልና ሰው አልባ ጥቃት መፈጸሙን አስታውቋል። የሀውቲ ቃል አቀባይ ያህያ ሳሪያ ሮብ ማለዳ ሁቲ የአሜሪካ መርከብን በቀይ ባህር ላይ እንዲሁም የእስራኤል ጦርን በድሮን በቴል አቪቭ አቅራቢያ ኢላማ ማድረጉን ተናግሯል። የሁቲ ኃይሎች የዩኤስኤስ ሀሬ ኤስ ቱርማን የአውሮፕላን ተሸካሚ መርከብና ሌሎች መርከቦችን በቀይ ባህር ቀጠና ማጥቃታቸውን ዓለም ትወቅልን ብሏል። የአሜሪካ ጦር በርካታ የሁቲ ሰው አልባ አውሮፕላኖች መጥቶ መጣሉን ተናግሯል። ይህ እርምጃ የተወሰደው በርካታ የትራምፕ አስተዳደር ባለስልጣናት በሁቲ ላይ በሚወሰደው ጥብቅና በአይነቱ ለየት ያለ የተባለለት ጥቃት ለመውሰድ ከተስማሙ በኋላ ነው ተብሏል። የየመኑ ሁቲ በቀይ ባህር ቀጠና በሚያቋርጡ መርከቦች ላይ ጥቃት ም ከመጀመሩ ከወራቶች በኋላ የመጀመሪያው ግዙፍ መርከብ ማስመጣቸው አይዘነጋም። በኢራን የሚደገፉት የሁቲ ታጣቂዎች በተደጋጋሚ በአሜሪካና እስራኤል ላይ ጥቃት እየፈጸሙ ውጥረት ውስጥ ከቷቸው ቆይተዋል። የየመኑ ሁቲ ቡድን በአሜሪካ እና በእስራኤል ወታደራዊ ንብረቶች ላይ ያነጣጠረ አዲስ ተከታታይ የሚሳይልና ሰው አልባ ጥቃቶች መፈጸሙን እንደሚቀጥል ተናግሯል። ቃል አቀባዩ ጥቃቱ አሜሪካ በየመን የሁቲ ዞታዎች ላይ እያደረሰች ላለችው ጥቃት ምላሽ መሆኑን ተናግሯል። ሁቲዎች በአሜሪካ ወታደራዊ ላማ ላይ ካደረሱት ጥቃቶች በተጨማሪ በእስራኤል ቴልቪቭ በወታደራዊ መሰረተ ልማቶች ላይ ጥቃት መፈጸማቸውን ዘግቧል። ጥቃቱ የተፈጸመው በርካታ ሰው አልባ አውሮፕላኖች በመጠቀም ሲሆን ቡድኑ በጋዛ ላሉ ፍልስጤማውያን የሚያደርገው ቀጣይነት ያለው ድጋፍ አካል ነው ሲል ቃል አቀባዩ ተናግሯል። በጋዛ ላይ ያለው ጦርነት እስኪቆም ድረስ የእስራኤል ከተሞችንና መርከቦችን በቀይ ባህር ላይ ጥቃት በመፈጸም ዋጋ እናስከፍላቸዋለን ብሏል። ማክሰኞ እለት በሀውት የሚተዳደረው አልሚስራ ቲቪ እንደዘገበው ከሆነ የአሜሪካ የአየር ኃይል የአየር ድብደባ በሳዳ ግዛት ላይ ያነጣጠረ እንደሆነ ገልጿል። በሰው ሕይወት ላይ ስለደረሰ ጉዳት እስካሁን የተገለጸ ነገር ባይኖርም የአየር ጥቃቱ በመጋቢት ወር አጋማሽ ላይ በሁቲ ቁጥጥር ስር ባሉ ቦታዎች ላይ ያነጣጠረ መሆኑም ተገልጿል። የአሜሪካ ጦር በየመን ሰአዳ በምትገኝ ሰሜናዊ ግዛት የአየር ድብደባ መፈጸሙ ተገልጿል። እነዚህ የተኩስ ልውውጦች ሁለቱ ወገኖች እጅ ከባድ ወደሆነ ወታደራዊ ግጭት መ ግባታቸውን ያሳያል የሚሉም አሉ። ሁቲዎች ከአሜሪካና ከእስራኤል ጋር ለረጅም ጊዜ ግጭት ውስጥ ገብተው መቆየታቸው የሚታወቅ ነው። በተለይም ደግሞ ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ በከፍተኛ ደረጃ ዘመቻ ተከፍቶባቸው በአሜሪካ አየር ኃይል ተደጋጋሚ ድብደባ እየደረሰባቸው ይገኛል። ከ2014 ጀምሮ በሰሜናዊ የመን ሰፊ አካባቢዎችን የተቆጣጠሩት ሁቲዎች የአሜሪካና የእስራኤል መርከቦችን ሲያስጨንቁና ጥቃት ሲፈጽሙ መቆየታቸው የሚታወስ ነው። ታዲያ ይህ ሁኔታ ተባብሶ ወደ ለየለት ጦርነት እያደገ መጥቷል። ሁኔታው አሳሳቢ የሆነ በመምጣቱ አፋጣኝ መፍትሄ ያስፈልጋል የሚሉ ብዙዎች ናቸው። በሊባኖስ የሚገኘው ሄዝቦላህንና በጋዛ የሚንቀሳቀሰውን ሀማስ ጨምሮ በመካከለኛው ምስራቅ በኢራን ከሚደገፉ የታጠቁ ቡድኖች ሁቲ አንደኛው ነው። ቡድኑ ከአውሮፓውያኑ ህዳር 2023 ጀምሮ በቀይ ባህርና በኤደን ባህረ ሰላጤ የሚንቀሳቀሱ የንግድ መርከቦችን በተደጋጋሚ ኢላማ አድርጓል። አሜሪካ ከሁለት ሳምንት በፊት በየመን በፈጸመችው ጥቃት 53 ሰዎች የተገደ ሲሆን አሜሪካ ጥቃቱ ኢላማ ያደረገው በኢራን የሚደገፉ የሁቲ ታጣቂዎችን ነው ብላለች። አሜሪካ በሁቲ አማጽያ ላይ ለማድረስ ያቀደችው ሚስጥራዊ ጥቃት ጋዜጠኛው መመልከቱን ተነግሮ እንደነበረ የምናስታውስ ነው። የፔንታጎን ባለስልጣናት በበኩላቸው የቴዎሎጂ ሁሌ የተሳሳተ መረጃዎችን በማሰራጨት አሜሪካ እያሳደረችበት ያለውን ተጽዕኖ ለማሳነስ ይሰራል ሲሉ ተችተዋል። የአሜሪካ ወታደራዊ ምንጮች ጥቃቱን ለማረጋገጥ ከባድ ነው ከ160 ኪሎ ሜትሮች ላይ ችን ስተዋል ሲሉ ማብራሪያ ሰጥተዋል። ሁቲ በሰሜናዊ የመን 17 የአየር ጥቃቶች ተፈጽሟል። እኛም ተገቢው ምላሽ እየሰጠን ነው ብሏል። የሁቲ አማጽያን በአሜሪካም ሆነ በእስራኤል የሚቀርብባቸው ክስ መሠረተ ቢስ መሆኑንና በሁለቱም ኃይሎች ላይ የሚወስዱትን ጥቃት አጠናክረው እንደሚቀጥሉበት ይናገራሉ። አሜሪካ ከእንግሊዝ ጋር ጥምረት በመፍጠር ሁቲዎችን ለማጥፋት ብትሞክርም አልተሳካላትም። ዛሬም አሜሪካ የተለያዩ ስሞች የተሰጣቸው ዘመቻዎችን በማወጅ በሁቲ አማጽያን ላይ የተለየ የምት ትለው ጥቃት እየፈጸመች ትገኛለች። በአውቲ የሚደገፈው መንግስት በየመን ወታደራዊ ጣቢያዎች ላይ ያነጣጠረ ነው የሚለውን የአሜሪካ የጥቃት መግለጫ ሙሉ ውሸትና ስም ማጥፋት ሲል ውድቅ አድርጎታል። መግለጫው የወጣው ዩናይትድ ስቴትስ በየመን ዋና ከተማ ሰና ላይ ባደረሰችው ጥቃት ቢያንስ አንድ ሰው ሲገደል ከ12 በላይ ቆስለዋል። ጥቃት በተነጣጠረባቸው ቦታዎች ላይ የሚታዩ ምስሎች፣ ትዕይንቶች፣ ማስረጃዎች፣ የተጎጂዎች አይነትና የተረፉ ሰዎች ምስክርነት በመኖሪያ ሰፈሮችና ዩናይትድና ንጹሀን ዜጎች ላይ እያነጣጠረ መሆኑን ያረጋግጣሉ። እናም ዩናይትድ ስቴትስ ሆን ብላ መከላከያ የሌላቸውን ሲቪሎች ሕይወት እየቀጠፈችና የህዝባችንን አቅም እያወደመች መሆኑን የሚያረጋግጥ ተጨባጭ ማስረጃ አቅርቧል። ጥቃቱ የመን በጋዛ የሚገኙትን ፍልስጤማውያንን ከመደገፍ ወደ ኋላ እንደማትልና ሀገሪቱ አስፈላጊ ከሆነም የሊባኖስን ሂዝቦላህን እንደምደግፍ አስታውቃለች። የሳባ የዜና ወኪልና የሁቲ ተባባሪ የሆነው አልሚስራ ቲቪ በየመን ላይ ዳግም ጥቃት እየሰነዘ ዘረ መሆኑን አስታውቋል። ዩናይትድ ስቴትስ ጦር በሰአዳ ግዛት ውስጥ በሚገኙ የሳህራና ሳኪን ወረዳዎች ላይ ሁለት ጊዜ ወረራ መፈጸሙን ዘግቧል። ዩናይትድ ስቴትስ ማዕከላዊ እዝ በየመን ላይ የሚደርሰው ጥቃት መቀጠሉን በኤክስ ገጹ አረጋግቷል። የአውቲ አማጺ ቡድን በቀይ ባህር ከእስራኤል ጋር በተገናኙ መርከቦች ላይ ጥቃቱን ለመቀጠል ከዛት በኋላ ዩናይትድ ስቴትስ በየመን ላይ ጥቃት መሰንዘር መጀመሪያው ይታወሳል። በጋዛ የተፈጠረው ቆስ ተባብሶ ቀጥሎ በእስራኤል የቦምብ ጥቃት የአስራ ሁለት ሰዎች ህይወት ማለፉ ተሰምቷል። በጥቃቱ ህጻናትና እናቶች ሰለባ ሲሆኑ እስራኤል በበኩላ የሐማስ መሪ ለማግኘት የተሞከረ እንጂ ንጹዋን ዜጎች ላይ ያነጣጠረ ጥቃት አልነበረም ስትል አስተባብላለች። በሰሜናዊ ጋዛ ክፍል ፍርስራሽ ህንፃዎችና በመጠለያ ድንኳኖች ውስጥ የሚገኙ ነዋሪዎች አሁንም ከፍተኛ የደህንነት ስጋት እንዳለባቸው ገልጿል። የተባበሩት መንግስታት ድርጅት በሰሞኑን የእስራኤል የቦምብ ጥቃት ከጋዛ ከጃባሊያ ከራፋህና በተለያዩ ቦታዎች ምክንያት የተፈናቀሉ ዜጎች ቁጥር ቁጥር 142,000 መድረሱን አስታውቋል። ጥቃት ለሚደርስባቸው ዜጎችም በቂ የሆነ የህክምና አገልግሎት ለመስጠት እጅግ ፈታኝ መሆኑን ተገልጿል። የተባበሩት መንግስታ ድርጅት የሰብአዊ ጉዳዮች ማስተባበሪያ በጋዛ አካባቢና በተለያዩ ሆስፒታሎች ጉዳት ለደረሰባቸው ዜጎች እርዳታ ለመስጠት አስቸጋሪ እንደሆነ ገልጾ የህክምና ቁሳቁሶችን በአፋጣኝ ማግኘት አለባቸው ሲል አስምሮበታል። ሀማስ ከእስራኤል ጋር ጦርነት ከጀመረችበት ጊዜ አንስቶ በጋዛ በተካሄደ የተቃውሞ ሰልፍ ትልቅ ማድረግ የተባለው የጸረ ሐማስ እንቅስቃሴና የተቃውሞ ሰልፍ ለማድረግ በመቶች የሚቆጠሩ ሰዎች አደባባይ በመውጣት የሐማስ አመራሮች ከስልጣን እንዲወርዱ ጠይቋል። በተቃውሞ ሰልፍ ላይም ሐማስ ህዝቡን እያስጨረሰ ስለሆነ ከስልጣኑ ይልቀቅ የሚል መልእክት ተላልፏል። በዚህ የተበሳጩ ጭንብል የለበሱ የሐማስ ታጣቂዎች ወደ ሰልፈኞች በመሄድ በመሳሪያና በዱላ በማስፈራራት ሰልፈኞቹ ላይ ጥቃት በመሰንዘር ሰልፉን ለመበተን ሞክረዋል። ሐማስ የሚተች አክቲቪስቶች በማህበራዊ ሚዲያ ላይ ሰፊ ዘመቻ ጀምረዋል። ሐማስ ከጋዛ እንዲወጣም መጠየቅ ጀምረዋል። የሐማስ ደጋፊዎች የተቃውሞውን ትርጉም በማሳነስ ተሳታፊዎቹ ከሃዲዎች ናቸው በማለት ወንጅለዋል። በሰሜናዊ ጋዛ የተቀሰቀሰው ተቃውሞ የእስልምና ጂሃድ ታጣቂዎች በእስራኤል ላይ ሮኬቶችን በከፈቱ ከአንድ ቀን በኋላ ሲሆን ይህም በሐማስ ደጋፊዎች ዘንድ ከፍተኛ ቁጣን ቀስቅሷል። እስራኤል ለሁለት ወራት የሚጠጋ የተኩስ አቁም ስምምነት ተከትሎ በጋዛ ወታደራዊ ዘመቻዋን ቀጥላለች። እንደ ኤሮፓያን አቆጣጠር መጋቢት 18 ቀን የእስራኤል ወታደራዊ ዘመቻ ከቀጠለ በኋላ በመቶዎች የሚቆጠሩ ፍልስጤማውያን ተገድሏል። በሺዎች የሚቆጠሩ ደግሞ ተፈናቅሏል። ሐማስ ከስልጣን ወርዶ የሀዘንተኛውን ድምፅ ከፍርስራሹ ስር የሚወጣውን ድምፅ ማዳመጥ አለበት። የምስኪን ፍልስጤማውያን ሰቆቃና የጣር ድምፅ ሊሰማው ይገባል። አሊያ ግን እኛ እያሳለፍን ያለነው ሰቆቃና ሲቃይ ፈጽሞ ሊረዳው አይችልም ሲሉ የሚናገሩ ፍልስጤማውያን ተበራክቷል። ሐማስ እሱ ስለሚያደርገው ትግል እንጂ ፈጽሞ በጋዛ ስለሚደርሰው ውድመትና ሰቆቃ ቦታ እየሰጠ አይደለም ሲሉ የሚናገሩ ቁጥራቸው ቀላል አይደሉም ጦርነቱ በጋዛ ሰርጥ ያለውን የመሰረተ ልማት አውታር ወደ ፍርስራሽነት ቀይሮታል ነዋሪዎቿ ወደ ደቡብ ወደ ራፋ ከተማ እንዲወጡ ተገደዋል ጦርነቱ የተቀሰቀሰው መስከረም 26 ሐማስ ታይቶ የማያውቅ የተባለለትን ጥቃት እስራኤል ውስጥ መፈጸሙን ተከትሎ ነው በጥቃቱ 1200 የሚጠጉ ሰዎች መገደላቸውን እስራኤል አስታውቃለች 2.3 ሚሊየን የሰርጡ ነዋሪዎች ቢያንስ ለአንድ ጊዜ እንዲፈናቀሉ ከግማሽ በላይ የጋዛ ሆስፒታል ስራ እንዲያቆምና ረሃብ እንዲስፋፋ ያደረገው ጦርነት ያደረሰው ውድመት ከፍተኛ ነው። በጋዛ የጀመረው ጦርነት አድማሱን በማስፋት ወደ ቤሩትና ሰንዓ ተሻግሯል። ወላፈኑ ደማስቆና ባግዳድንም ነካክቷል። አልፎም የመንና ቀይ ባህር ላይ እየደረሰ ሲሆን በአካባቢው የሚገኙ የሀውቲ አማጽያን በንግድ መርከቦች ላይ ተከታታይ አደገኛ ጥቃቶችን እንዲፈጽሙም መነሻ መሆኑ ተነግሯል። በዚህም የሀውቲ ታጣቂዎች ይህንን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 ቪዲዮ እስክንገናኝ ቸር ቆዩ።